ኦሪት ዘጸአት ምዕራፍ ዘጠኝ እግዚአብሔርም ሙሴን አለው፣ ወደ ፈርዖን ዘንድ ገብተ ንገረው፣ የእብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግሉ ዘንድ ህዝቤን ልቀቅ። ልትለቃቸው እምቢ ብትል ብትይዛቸውም፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ በፈረሶችህም በአህያዎችህም በግመሎችህም በበሬዎችም በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔርም በእስራኤል እና በግብፅ ከብቶች መካከል ይለያል፤ ከእስራኤልም ልጆች ከብት አንዳች አይጠፋም። እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ፤ የግብፅም ከብት ሁሉ ሞተ፤ ከእስራኤል ልጆች ከብት ግን አንድ እንኳ አልሞተም። ፈርዖንም ላከ እነሆም ከእስራኤል ልጆች ከብት አንድ እንኳ አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አለቀቀም። እግዚአብሔርም ሙሴንና አሮንን እጃችሁም ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበትነው። እርሱም በግብፅ አገር ሁሉ ትቢያ ይሆናል፣ በግብፅም አገር ሁሉ በሰውና በእንስሳ ላይ ሻሃኝ የሚያወጣ ቁስል ይሆናል አላቸው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው ነው በሰውና በእንስሳም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉ። ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበረ እና እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔር ለሙሴ እንደተናገረው አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደ ተነሳ፣ በፈርዖንም ፊት ቆመ በለው የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝብህም ላይ መቅሰፍቴን ሁሉ አሁን እልካለሁ። አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታሁህ ነበር፣ አንተም ከምድር በጠፋህ ነበር። ነገር ግን ኃይሌን ገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቻሃለሁ። እንዳትለቃቸው ገና በህዝቤ ላይ ትታበያለህን? እነሆ ነገ በዚህ ጊዜ ከተመሠረተች ጀምሮ እስከ ዛሬ ድረስ እንደርሱ ያለ በግብፅ ኖ የማያውቅ እጅግ ታላቅ በረዷ ዘንብባ አለሁ በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና፣ አሁን እንግዲህ ላክ፣ ከብቶችህንም፣ በሜዳም ያለህን ሁሉ አስቸኩል። ከፈርዖንም ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ ያሸሸ። እግዚአብሔርንም ቃል ያላሰበ ባሪያዎቹንም እና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ የሆን ዘንድ እጅን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ፣ እግዚአብሔርም ነጎድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ። በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበር። በረዶም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደርሱ ያልሆነ እጅግ ታላቅ ነበረ። በረዶም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶም የእርሻን ቡቃያ ሁሉ መታ፣ የአገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሴም አገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደልሁ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን። የአምላክ ነጎድጓድ በረዶውን በስቷልና ወደ እግዚአብሔር ጸልዩ፣ እለቃችሁም አለሁ፣ ከዚያም በኋላ በዚህ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር ይዘረጋለሁ፣ ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ይቀራል በረዶም ደግሞ አይወርድም። ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ገብሶ አሽቶ ተልባውም አፍርቶ ነበርና ተልባና ገብሱ ተመታ። ስንዴውና እጃው ግን ጊዜው ገና ነበርና አልተመታም። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱም በረዶም ተቋረጠ፣ ዝናቡን በምድር ላይ አልፈሰሰም። ፈርዖንም ዝናቡ በረዶውም ነጎድጓዱም እንደ ተቋረጠ ባየ ጊዜ ኃጢአትን ጨመረ፣ እርሱና ባሪያዎቹም ልባቸውን አደነደኑ። የፈርዖንም ልብ ጸና፣ እግዚአብሔርም በሙሴ አፍ እንደተናገረ የእስራኤልን ልጆች አልለቀቀም።